እሱ ስላሌ ነው እንጂ ሄጄ አላየሁትም። ፍቅር፣ እዚህ ነገር ውስጥ እጅሽ የለበትም አይደል? ፍቅር ንገሪኝ፣ እገልሻለሁ። የምር እገልሻለሁ። ፍቅር ንገሪኝ። ደ እውነት እኔ የምንም የማውቀው ነገር የለም። ልጁ አይደል እንደላለች፣ አደ፣ በእናትሽ ከዚያ ስውጭ ይቅርታ በጣም አዝናለሁ። አዝናለሁ ማለት ምን ማለት ነው? ነዋል የተነጋገርነው እኮ እንደዚህ አልነበረ። ቶሎ ስላመሽን ሸወድኩሽ እንጂ ሁለታችሁ የምታደርጉልኝ ነገር በጣም ትልቅ ነገር ነው። የሰው ህይወት ማትረፍ በጣም ትልቅ ነገር ነው። አልገባኝም ሊዱ ልትሞት ነው ምናምን ስትለኝ የነበረው የቀለል ክብኝ ነው። ቆይ ምንድነው የምትሰራው? አሁኑኑ ሊዱን ከዚህ ክፍል አስወጣት። እኔንም ታወኝ ሰርቼ ልብላበት። አዴ አንቺ የሚሰማሽ ስሜት እኔም ይሰማኛል፣ ግን ምን እንደማድረግ አላውቅም አዴን የሚያመጣት ለዚህ ቆሻሻ ስራ ነው። አሁን ሁለት ሴት ነው የሚፈልጉት፣ ግን አደራሬ ጸባይሽ እንዳታስቸግሪያቸው። ቆይ አንተ ጤና የለህም፣ እንደ እንዴት ነው የምታስበው? በጣም ቅርታ ግና ነው እናትህ በዚህ ስራ ደስተኛ የምትሆን ይመስላል? ቆይ አንድ በህይወት ትኑር አትኑር ለማታውቃት ሴት እኛን አሳልፈህ ልትሰጠን ነው? ብሌን አልሞተች፣ በምን ታውቃለህ? አንተስ ድምፃን ሰምተህ ታውቃለህ? ሊዱ ዝም ብለሽ አለፍልፊ። ብሌን አልሞተችም? ልትሞትም አትችልም። እኔ ሁሉ ነገር የማደርገው ለእሷ ብዬ ነው። ሰሚኛለሽ፣ ብሌን ትመለሳለች። እሷ ትመጣና እንደ በፊት እንኖራለን። ቆይ ብሌን ማናት? ብሌን ነው አብሮ አደግ እና ጓደኛ ነች እና እሷን ለማግኘት ብሎ ነው እኛን የሚሸጣ ነው። መሸጥ ማለት አልገባኝም። ደግሞ ለምንድን ነው በዚህ ዘመን እንደ ባሪያ የምንሸጠው? ወደ አንቺ አልገባሽ ነገር አለ። ምን መሰለሽ እደዛ አመሰግናለሁ ቤዛ እኔ ምላችሁ ስለ ሊዱ ምን አዲስ ነገር አለ ሊዱን አወልጋ እንደሆነች ሰምተናል እንዴት እንደምናገኘቻት እሱ እንዴት እርግጠኛው ናችሁ? ማለት ፍቅር እጇ ከሌለበት ለምን አታሳየንም እኔ ማን ታውቂያለሽ። አለሽ፣ ግን ደግሞ ሊዱን እንድናገኛት ልታግዥን ይገባል። ኤላ በቃ እኔ አደጋ ገብች ልንታ ናዋል። ግን በጣም ያሳዝናል። በጣም የሚያሳዝነው ግን እኛ እንደዚህ በማድረጉ በጣም ተናድጄበታለሁ። እንዴት ወደዚህ ልትመጭ ይቻልሽ? ሊዱን ረቃታለሁ ብሎ አታሎ ይዞ የመጣ የምርሽ ነው? ወይኔ አዴ፣ በጣም ነው የማመሰግነው። እሺ አንቺ በመምጣትሽ እንኳን ትንሽ ቀለለኔ። ደግሞ እኔ ለምንድን ነው የምታመሰግኝ? ና አውለን ተከትለሽ እዚህ ድረስ መምጣትሽ ነ አረ፣ ችግር የለውም ደግሞ እኮ ከአሁን በኋላ ቤተሰቦች ልብስሽን ቀይር እንጂ ለምሽን ቀይረው። ቆይ ምን ለማድረግ እየሞከርክ ነው? አዴ፣ አውቃለሁ ተነደሽብኛል፣ ግን አሁን ግዴታ ለዛ ጨካኝ ሰው እያሳልፍ የተሰጣችሁ ናል። እንደዚህ አታደርግም። መፍትሄ አይጠፋም። ተረጋጋና እናስብ። አይ፣ ምንም ጊዜ የለኝ። ጊዜን አታባኪ። ተነሽና ልብስሽን ቀይር። አልቀይርም። ቆይ አንተ ለምንድነው እንደተማረ ሰው ማታስበው? እንዴት እንደዚህ አይነት ነገር ታደርጋለህ? አይ፣ ትግስቴን ባታሰርሽን ጥሩ ነው።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

ሲሽል ሁለ ተጋድ ማን የሚሆኑ ሂጅ ፈልጌያት ኧረ ሁሉም ቦታ እኮ አይቻታለሁ ግን አደ የለችም እዚህ ፍቅር የት ሂዳ ነው እኔ ምናውቃለሁ በርኩት ቤዛ ንገሪው እንጂ ቤት ውስጥ ነበረች ከዛ በኋላ ላየዋት ናሁል ቤት ውስጥ መቶ ነበር እንዴት ቆይ አደ የት ሂዳ ነው ግን ቤዛ፣ እኔ አላውቅም፣ ተውኝ በቃ። እንደ ፈልገዋል ነበር። ሰላም ሰላም! ውድ እና እየተከበራችሁ የቻናሌ ቤተሰቦች ሰላማችሁ፣ ብዙ ተተረፍረፍ እየበላለን። ናውል ምን ነው እስከ ዛሬ ድረስ ለምን እንደንትን እንዳላቸው አሁን ነው ግልጽ ያደረገው። ይህ በፊቱን አብሮ አዴጉን አረቡ ስለወሰደበት እሷን ማተካከያ ነው። እነዚህኞቹን እየወሰደ ያለው ማለት ነው። እና ውድና የተከበራችሁ ቤተሰብ ላይክ ሸር፣ ሰብስክራይብ እያረጉ ቤተሰብ የሆኑ አንቺ ያስብሽ አላውቅም ነበር። ፍቅርን ነበር ለእንደዚህ አይነት ነገር ያስብኳት፣ ግን አሁን ሁሉም ቤተሰብ ተዋክቧል። ያንን ማድረግ አልችልም። ስለዚህ አንቺ ግዴታ መሄድ አለብሽ። ናውል ባክ አስጨክንብኝ፣ አባክህን ህይወት አታበላሽ። ናውል ከዚህ አስወጣኝ። በቃ ለማንም ምንም ነገር ትንፍሽ አይደለም። በብሌን ይህ ያለሁ በእናት በምትወዳት ሊዱ። በቃ ወስኛለሁ። ዝም በይ። ዛሬ ማታ ትሄጃለሽ። ጨረሻለሁ። ኮተት ቤዛ፣ ለሰው ልጅ ክብር ቢኖርሽ መልካም ነው። ጭራሽ ብልሽ ብልሽ ለኔ ስነ ስርዓት የሰው አንሽ። እኔ ማንንም ባል አላባልኩም። ቤዛ፣ በስርዓት ተከብረች ብትኖሪ መልካም ነው። አይ የምትይ ከሆነ ግን እሱን አብረን እናያዋል። እስከ ዛሬ ስናገሪ እሺ፣ እሺ ያልኩሽ የባርኮት ፍቅረኛ ስለች አላስቀይመሽም ብዬ ነው እንጂ ምንም ነገር ማድረግ አቅቶኝ አይደለም። እንደዚህ ልብ ልብ የሰጠሽ ይሄ ልብ ጉዳይ ሳይሆን ማንነት ነው

ብቻ ደግ ግን በጣም ጠግባለች። አንዳንዴ ቆንጠጥ እያደረግሽ ሰራተኛ መሆኗን ብታስተውሻት ጥሩ ነው። ምን አርጋሽ ነው? ምንም አታደርገኝ ነገር አለ፣ ምንም አልታዘዝም እያለች እኮ ነው። ቆይ እሷን ያጠገቧት ባርኮት እና ናቸው። እኔና እሷን እንተያያለን። ዴቪ የተፈጠረው ለምን በስርከት ነግሪኝ። ቆይ ነው ምን አድርጎ ነው? ወይሽ እናንተ ነገ እንዴት ትጠቁ ቻላችሁ? እሺ በቃ ለማንኛውም ቤት ጠብቁኝ እንመጣለን። ራሳችሁን ጠብቁ። ምን አዲስ ነገር አለ? ተመሳሳይ ነገር ነው። ቤዛና ፍቅርና ወለን ጠርጥረውት ነው ሄደው ፖሊስ ጣቢያ እንዳመለከቱበት ነው የነገረች። እንዴት? እነሱም እንደዚህ ያሰቡ የሆነ ያገኙት ነገር አለ መሰለኝ። ቤዛ በጣም እርግጠኛ ሆና ነው ሊዱና ወልጋ እንዳለ የነገረች። ምን አግኝተው ይሆን? በቃ ወደ ቤት እንሂድ። ቆይ ተረጋጋ፣ ነገሩን ቀስ ብለን እናጥይ ነው እሺ ልጁን ያመጣችው ፍቅር ናት። አሁንም ቢሆን ፍቅር ከተጠያቂነት አድ ይ ወለ ባርኮት ፍቅር እጇ እዚህ ነገር ውስጥ ካለበት፣ በጣም ይቅርታ አድርግልኝ አውቃለሁ። እህት ናት። ሊዱም ለእኔ እህቴ ናት። ይህን ነገርዋን ግን መቋቋም አልችልም። በቃ አሳልፌ ሰጣታለሁ። እኔም አንተ እንዳልከው ፍቅር እዚህ ነገር ውስጥ እጇ ካለበት፣ እመንኝ፣ እኔም በውሳኔ ውስጥ አልቃልከም እነሱ ያማ እንዴ አሁኑ እንደማመጣለት ነገ ነገር፣ ትንሽ ብቻ ይጠብቀኝ። ቆያችኛዋ ልጅ ምን አርጓት ነው ሁለተኛ ሴት አምጣልኝ የሚለኝ? እሺ ትንሽ ጊዜ ወድና። የተከበራችሁ የቻናላችን ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጉ ቤተሰብ የሆኑ ስለምታበረታቱ እጅግ አድርገን እናመሰግናለን።